ግዙፍ ቤተ መንግሥቶች፣ ወርቅ፣ ያማሩ የአትክልት ስፍራዎችና ወሰን የሌለው ስልጣን፣ የዐድ ሰዎች በምድር ላይ የራሳቸውን ገነት ገነቡ። አካላቸው እንደ ግዙፎች፣ ኃይላቸውም አፈታሪክ ነበር። ነገር ግን ይህ ኃይል ወደ ትዕቢት መራቸው። ለሱብሃኑ ወተዓላ በቁርአን ውስጥ ታላቅ ጣላት ሲል የገለጻቸው ንጉሳቸው የሐሰት ገነቱን ለመገንባት 700 ዓመታትን አሳለፈ። የማይሞቱ መስሏቸው ነበር። መለኮትነትን ተናገሩ። የአላህና የመልእክተኛው ጠላቶች ሆኑ። ግን አንድ ነገር ረሱ። የአላህን ቅጣት የሚያመልጥ ምንም ኃይል የለም። በመጨረሻም ምድር አይታ ከማታውቃቸው ታላላቅ አደጋዎች አንዱ ገጠማቸው። ቁመታቸውም፣ ሀብታቸውም፣ ኃይላቸውም ሊያድናቸው አልቻለም። በዚህ ቪዲዮ ውስጥ የዐድ ሕዝቦችን የማይታመን ታሪክና አሳዛኝ ፍጻሜያቸውን ትሰማላችሁ። ይህ ቪዲዮ ብዙ ሰዎችን እንዲደርስ ለመርዳት ላይክ ማድረግ እንዳትረሱ። በእናንተ ድጋፍ እስላማዊ ቪዲዮዎችን ወደ ዓለም አቀፍ ደረጃ ማድረስ እንችላለን። ዝግጁ ከሆናችሁ እንጀምር። ነቢዩ ሁድ ዐለይሂ ሰላም ማን ናቸው? ሁድ ዐለይሂ ሰላም በቁርአን ውስጥ ከተጠቀሱት ክቡራን ነቢያቶች አንዱ ናቸው። እርሳቸውም ከነቢዩ ኑህ ዐለይሂ ሰላም ዘር የመጡ ናቸው። በሱረቱል ሁድና በሌሎች የቁርአን ምዕራፎች ለአላህ አንድነት ወይም ተውሂድ መልእክት ለዐድ ሕዝቦች እንዴት እንደተላኩ ተነግሯል። ሁድ ዐለይሂ ሰላም በዐድ ሕዝቦች የማይቋረጥ ተቃውሞ ቢገጥማቸውም ጠንካራ እምነታቸው ደገፋቸው። የዐድ ሕዝቦች በዛሬዋ የመንና ኦማን መካከል በምትገኘው ኡባር ወይም ኢረም በተባለች ለምለም አካባቢ ይኖሩ ነበር። ይህ ክልል በቁርአን ውስጥ ኢረም ዛቲል ኢማድ ኢረም የከፍተኛ ምሰሶዎች ባለቤት ተብሎ የተገለጸ ሲሆን በታላላቅ አወቃቀሮቿም ትታወቅ ነበር። በዚህች ውብ ከተማ ውስጥ የዐድ ሕዝቦች ትዕቢተኞች ሆኑ፣ አላህንም ክደዋል። ለጣዖታት ባላቸው ጠንካራ ቁርጠኝነት ይታወቁ ነበር። የአላህን ምልክቶች ችላ ብለው ምንም ሊጎዳቸው እንደማይችል አድርገው ይሰሩ ነበር። በኀጢአታቸውም ጽንፈኞች ሆኑ። አላህ ሱብሐነ ወተዓላ ለዐድ ሕዝቦች ቁመትን ሀብትንና ጸጋን ሰጥቷቸው ነበር። እጅግ ባለ ጸጋዎች ለም መሬቶች ባለቤቶች ነበሩ። በምቾት ይኖሩ የነበረ ሲሆን ረጅም ዕድሜም ነበራቸው። በየኮረብታው ላይ የአትክልት ስፍራዎችን ኩሬዎችንና ቤተ መንግሥቶችን ገነቡ። እነዚህ ነገሮች ለዘላለም እንደሚያኖሯቸው ያምኑ ነበር። በሁድ ዐለይሂ ሰላም ዘመን የዐድ ሕዝቦች መሪ ሸዳድ ነበር። ሸዳድ መላውን ዓለም ለእርሱ ማስገዛት ዓላማው ነበር። ጣዖት አምልኮን ማዕከል ያደረገ የፖለቲካ ሥርዓትን ፈጠረ። ለመግዛትም ጭካኔንና ደም ማፍሰስን ተጠቅሟል። ሁድ ዐለይሂ ሰላም የአላህን መልእክት ቢሰጡም ሸዳድና ሕዝቦቹ ግን መገለጡን አልተቀበሉትም። እነርሱ በጣዖታቸውና በሥልጣናቸው ላይ ጸንተው አሮጌ መንገዳቸውን ቀጠሉ። ሁድ ዐለይሂ ሰላም የአድ ሕዝቦችን አላህን እንዲያመልኩ ጣዖትን አምልኮን እንዲተውና ኢ ፍትሐዊነትን እንዲርቁ ጠራቸው ካልተለወጡ የአላህን ቅጣት እንደሚገጥማቸው አስጠነቀቃቸው ነገር ግን አፌዙበት ለማመን ፈቃደኛ አልሆኑም የአድ መሪዎች መልእክቱን በስም ማጥፋት ሊክዱ ሞከሩ ጣዖታቸውን ተከላከሉ የአላህንም ቅጣት በቁም ነገር አልወሰዱትም ቁርአን እንዲህ ይለናል ሁድ ሆይ ግልጽ ማስረጃ አላመጣህልን ምን በምትለው ነገር የተነሳ አማልክቶቻችንን አንተውም አንተንም አናምነህም ይላል። የዐድ ሕዝቦች በኃይላቸውና በሀብታቸው የተነሳ ትዕቢተኞች ሆኑ። ሸዳድና ደጋፊዎቹ አምባገነንነትን አሳዩ። ሕዝቦቻቸውን አሰቃዩ፣ ኢፍትሐዊነትንም አስፋፉ። ጣዖታቸውን እንደሚጠብቃቸውና የአላህን ቅጣት ማምለጥ እንደሚችሉ ያምኑ ነበር። በሱረቱ ሹዓራ እንዲህ ሲሉ ተጠቅሰዋል። ከኛ በኃይል የሚበልጥ ማን ነው? አሉ። አላህ እርሱን የፈጠራቸውን እርሱ በኃይል ከእነርሱ ይበልጥ ኃያል መሆኑን አያምኑም። ምን በኋላ ሁድ አለይሂ ሰላም እንዲህ አላቸው የአላህን ትእዛዝ ከተከተላችሁ ወንዞች የሚፈሱባቸውን ቤተ መንግሥቶች ቃል ይገባላችኋል። ሽርክን ተዉ፣ ሸዳድን ማምለክና አቁሙ። ከአላህ ሱብሃነ ወተዓላ በቀር ማንንም አታምልኩ፣ እኔንም ተከተሉ ከእናንተ ምንም እንዳ አልጠይቅም! ምንዳዬ ከፈጠረኝ አላህ ሱብሓነሁ ወተዓላ ብቻ ነው ይሏቸው ነበር። እዳድ ይህን ሲሰማ እንዲህ አለ፣ ይህን ነቢይ ነኝ የሚለውን ሁድን አምጡልን። ከዛም ሁድን ካመጡለት በኋላ እንዲህም አለው፣ እኔ አምላክ ሆኜ ሳለው እንዴት የነቢይነት ጥያቄ ታነሳለ? ይህን ተግባር እኔ አልሰጠውህም አለው። ሁድ ዐለይሂ ሰላም ስለ አላህ ሱብሓነሁ ወተዓላ ነገሩት። ሸዳድም መለሰ፣ እኔ ለሰዎች የተሻለ ህይወትን ቃል እገባለሁ። የአንተ አላህስ ምን ቃል ይገባል? ሁድም ወንዞች የሚፈሱባቸውን ቤተ መንግሥቶች ዘላለማዊ የአትክልት ስፍራዎችን፣ ውብ ጓደኞችን፣ ኤመራልድን፣ የወርቅ ዙፋኖችንና ምንም ልብስ ሰፊ ሊያደርጋቸው የማይችላቸውን ልብሶች ቃል ገባላቸው ማንም የማይታመምበት የማያረጅበት፣ የማያዝንበት የማያንቀላፋበት ወይም የማይሞትበትም ቦታ ቃል ይገባላችኋል አለ። ሸዳድም ወንዞች የሚፈሱባቸውን ቤተ መንግስቶች ቃል ከገባ እኔ ራሴ እሰራለሁ አለ። ስለዚህ ሸዳድ በትዕዛዙ ስር የነበሩትን ሁሉንም የእጅ ጥበብ ባለሙያዎችና አርክቴክቶችን ሰበሰበ። ለእያንዳንዱ ሠራተኞች ቡድን አንድ ሺህ ረዳቶችን በመመደብ መቶ ሺህ የግንባታ ሠራተኞችን ጦር ፈጠረ። ሂዱና ምርጦ አየር ያለበትን ከእርሱም የበለጠ ውብ ቦታ የሌለበትን ቦታ ፈልጉ አላቸው። ሁሉንም ገዢዎቹን በምድራቸው የሚገኘውን ወርቅ፣ ብር፣ ዕንቁና ሌሎቹንም እንዲሰበስቡ መልእክት ላከ። ለዚህ ሊገነባው ላለው የሐሰት ገነት እንደ ምስክና ሳፍሮን ያሉ ሽቶዎችን እንዲሰበስቡ ማዘዘ። በዚያን ጊዜ አንድ ነገር ለሽያጭ ቢቀርብም ማንም ሊገዛው አይችልም ነበር ይባላል። ሰዎች በጣም ተስፋ በመቁረጣቸው የወርቅና የብር ፍለጋን የሙታንን መቃብር ይቆፍሩ ነበር። ሸዳድ በመጨረሻ ግቡን አሳካ። ጡቦቹ ከብር ጋር የተቀላቀሉበት፣ ጉልላቶቹ በቀይ ዕንቁዎች ያጌጡበት፣ ከአሸዋና ድንጋይ ይልቅ ዳርቻዎቹ በዕንቁ የተሸፈኑበትን ከተማ ገነባ። በወንዝ ዳርቻዎች ከጥቁር አረንጓዴ ዕንቁ ፔሪዶት የተሰሩ የከበሩ የዛፍ ቅርንጫፎችን አኖረ። ቅጠሎቹ ከቀይ ወርቅ የተሰሩ ሲሆኑ አበቦቹም ከብር ነበሩ። ለእያንዳንዱ አይነት ወፍ ከምስክና ከአንበር የተሞሉ ጎጆዎችን ተገነቡ። በብዙ ቦታዎችም ከምስክና ከአንበር የተሰሩ ክምሮችንም ገነባ። ነፋስ በቀስታ ሲነፍስ መላው ከተማ መዓዛ ይኖረው ነበር። ፀሐይ ከተማዋን ስታበራ የወርቅ የብርና የከበሩ ድንጋዮች ነጸብራቅ ዐይንን የሚያንጸባርቅ ነበር። እጅግ ቆንጆዎቹ ወንዝና ውብ ሴቶቹ በከተማዋ ዙሪያ ባሉ ቤተ መንግሥቶች ውስጥ ተቀመጡ። ከዚያም ሸዳድ ሁድን ናና፣ ገነቴን እይ። ያንተ የተስፋይቱ ገነት እንዲ ትመስላለች ወይ ሳትመስልም አለው። ሁድን መለሰ፣ ኦህ ምስኪን ነፍስ፣ በትዕቢት ትናገራለህ! ኃይልህንና መንግስትህን ታምናለህ አላህ ስብሐነሁ ወተዓላ እናትፈራም ፍጻሜህም ምን እንደሚሆን ታውቃለህ። ሸዳድም ይህንን ከተማ ማንም ሊያጠፋው አይችልም፣ በተራሮች ግርጌ የተገነባ ነው። ቤቶቹ ከተራራዎቹ ጥንካሬ ስለሚቀስሙ የበለጠ ጠንካራ ናቸው፣ ከመሬት መንቀጥቀጥም የተጠበቁ ናቸው አለ። ሸዳድ ዋና ዓላማ በምድር ላይ ያለውን ሁሉ ለእርሱ ማስገዛት ነበር። ሰዎች ጣዖቶችን እንዲያመልኩ ፈለገ። እምቢ ያለውን ሁሉ በጭካኔና በጭቆና ይይዝ ነበር። የአትክልት ስፍራዎችን የገነባው ከአላህ ጋር ለመፎካከር ለገነት አማራጭ ለመፍጠር በመሞከር ነበር። ነገር ግን አንድ ነገር ረሳ፣ ሞት። ሸዳድ ይህንን ምድር ማንም ሊያጠፋው አይችልም፣ አላህ ገነት ካለው፣ ሸዳድም የኢረም የአትክልት ስፍራዎች አሉት ይል ነበር። ነገር ግን ሸዳድ ለረጅም ጊዜ ሊደሰትበት አልቻለም። ነቢዩ ሁድ ዐለይሂ ሰላም መልእክታቸውን ማድረሳቸውን ሲቀጥሉ የዐድ ሕዝቦች የበለጠ ጠበኞች ሆኑ። ጣዖታቸውንም እንደሚጠብቃቸው እርግጠኛ ነበሩ። እነርሱ ብቻ ሙሉ ቁጥጥርና ስልጣን እንዳላቸው በቅንነት ያምኑ ነበር። አንቀጣም እያሉ ይናገሩ ነበር። ይህንንም ሐሰተኛ እምነት ራሳቸውን አሳመኑበት። የዐድ ሕዝቦች የሁድን ዐለይሂ ሰላም መልእክት የተቀበሉ አማኞችን ያሰቃዩ ነበር። እምነታቸውንም ለመስበር በማሰብ እስር ቤትም ጣሏቸው። ሁድን ዐለይሂ ሰላም ያፌዙበት ነበር። ይመጣል የምትለው ቅጣት አምጣብን ይሉት ነበር። ብዙም ሳይቆይ የቅጣት ምልክቶች መታየት ጀመሩ። ወንዞች ደረቁ፣ ለም መሬቶች ወደ ቢጫነት ተለወጡ። ውብ የሆኑት የኢረሚያ አትክልት ስፍራዎች፣ ታዋቂ ፍራፍሬዎችና ተክሎቻቸው አንድ በአንድ መሞት ጀመሩ። ድርቅ በሁሉም ቦታ ተስፋፋ። ነቢዩ ሁድ አለይሂ ሰላም አንድ የመጨረሻ ማስጠንቀቂያ ሰጥቷቸው ነገር ግን የዐድ ሕዝቦች ሸዳድን ማምለክ ለማቆም ፈቃደኛ አልሆኑም። ሁሉም ነቢይ ሌላ መፍትሄ በማይቀርበት ጊዜ የመጨረሻ ዱዓ ያደርጋል። ሁድም አለይሂ ሰላም ወደ ጌታቸው ዞረው አላህ ሆይ ይህንን ሕዝብ አጥፋው፣ በእኔና በእነርሱ መካከል ርቀትን አድርግ። እኔ እውነትን አስተላልፌላችኋለሁ፣ ነገር ግን ለመስማትም ቢያሉ አሉ። ሁዳ አለይሂ ሰላም በእነርሱ ላይ ዱዓ ሲያደርጉ ከባድ ወሉ ንፋሶችና ኃይለኛ ንፋሳት በጥቂት ቀናት ውስጥ ጠራርገው አጠፏቸው። መላእክቱ ሚካኤል አለይሂ ሰላም ምን ያህል ዝናብ እንደሚወርድ ወይም ንፋሱ ምን ያህል ኃይለኛ እንደሚሆን ያውቃል። ነገር ግን በዚያ ቀን ነፋሱ ምን ያህል ኃይለኛ እንደሚሆን ያወቀው አላህ ሱብሐነሁ ብቻ ነበር። እነዚያ ግዙፎች እንዳይወሰዱ ወገባቸውም መሬት ውስጥ ቀብረው የነበሩትም በአላህ ሱብሐነሁ ወተዓላ ኃይል ከወዲያ ወዲህ ተወረወሩ። ሊነካቸው እንደማይችል ያሰቡት ንፋስ አጠፋቸው። ሸዳድም ዋና ተዋናይ ሆነ። ቁርአን እንደ ሁድ ሕዝቦች ያሉ ታሪኮችን የሚነግረን ትምህርት እንድንወስድ ነው። እነዚህ የአላህ ሱብሐነሁ ወተዓላን የማይታዘዙ ሰዎች ምን እንደሚደርስባቸው ማስጠንቀቂያዎች ናቸው። ያር ታሪክ ዛሬም ለእኛ አስታዋሽ ነው። ሰዎችን ወደ አላህ ሱብሓነሁ ወተዓላ እንዲመለሱና የሞራል እሴቶችን እንዲጠብቁ ይጠይቃል። የዐድ ሕዝቦች በስነ ምግባር የረከሱ ነበሩ። በትዕቢት፣ በኩራትና በቅንጦት ይኖሩ ነበር። ይህ የአላህ ሱብሓነሁ ወተዓላ ቅጣት እንዲመጣ ምክንያት ሆኑ። እነዚህ በቁርአን ውስጥ ያሉት ታሪኮች ትሑት ሆኖ የመኖር እሴቶችን አጥብቆ የሚያዝና ለአላህ ሱብሐነሁ ወተዓላ ብቻ ታማኝ የመሆንን አስፈላጊነት ያሳያሉ። በሌላ ታሪክ እስክንገናኝ፣ ወቢላሂ ተውፊቅ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።